ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ፣ ይሄ ፈታኝነት መቼ ነው የሚያቆመው? ነው ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል፣ ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደምና ፍሶ ከዚያው ላጡታል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይ ስጋት ነው? ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንደምናችሁ እንደሰነበታችሁ፣ ሁላችሁም በያላችሁበት ሰላም ብያለሁ። ሰላምታ የደረሳችሁ፣ በዛሬው ዕለት አዳዲስ መረጃዎችና የሚጠቅሙ ቪዲዮዎችን አጠናክሬ ይዤ መጥቻለሁ። መምህራችን ዲያቆን ሄኖክ ኃይሌ በሰሞኑ በተነሳው የክደትና የምንፍቅና ትምህርት ላይ ዝምታውን ሰብሯል። ለፍኖተ ለቅዱስ ሲኖዶስም እንደዚሁም ለጳጳሱ ጠንከር ያሉ መልእክቶችን ያስተላለፈ መልእክት አስተላልፈዋል። ቤተ ክርስቲያናችን ቤተ ክርስቲያን መናፍቃንን ለመለየት ጵጵስናን ፈርታ አታውቅም። በጵጵስና ስም ሲቀለድብን እያየን ዝም አንለም። የበራለት ለመባል በሌሎች ዘንድ የብርሃን እናት ቤታችንን የሚጋርዱ አንዳንድ ሰዎችን ጳጳሳት ተብዬዎችን ዝም የምንልበት ጊዜ አሁን አይደለም፣ የሚል ይዘት ያለው መልእክት አስተላልፈዋል። ወደዛ መልእክት ከመሄዴ በፊት ግን መምህራችን ያረጋል አበጋዝ ፍኖተ ጽድቅ የራሳቸው ፕሮግራም ላይ ፍኖተ ጽድቅን በተመለከተ ያስተላለፈውን መልእክት ማሳየት ይፈልጋለሁ። እሱን አይተን ወደ ዳቆን ሄኖክ ሃይሌ መልእክት ወስዳችኋለሁ። አብራችሁ ይቆዩ። ፍኖተ ጽድቅ የተባለው ምንድነው? እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው? ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ፣ ይሄ ፈታኝነት መቼ ነው የሚያቆመው? ነው ፍጡር ቤዛ መሆን አይችልም። ሙሴ ቤዛ ተብሏል፣ ለእስራኤላውያን ሙሴ ቤዛ ነው ተብሏል። ይሄ ማለት ግን ስጋውን ቆርሶ ደምና ፍሶ ከሲኦል አውጥቷል ማለት አይደለም። ለጊዜው ስለታደገ ቤዛ ተብሏል። ናፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስልኝም። በቂ አለ። ፍኖ ተጨማሪ ስጋት ነው። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሌሎችም ቤዛ ዛይ ተባሏል። ሀጠ የጻድቅ ቤዛ አመ ይላል መጽሐፍ፣ ምሳሌ ነው ይሄ። ማለት ግን ሀጠ ሰው ጻድቁን ሁሉ ሞቶ ያድነዋል ማለት አይደለም። ተጠሩ የሚጨነቁ ብዙ ብዙ ሰዎች አሉ። ብዙ ሰው ፈነው ጠጥቅ ሲባል ውዝግብ ምንድነው? ያለየለት ነው። ኦርቶዶክሳዊ ነው አይደለም። የሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። የማስተስረያውንም ገንዘብ ለነፍሳቸው ቤዛ እንዲሆን ለእስራኤል ልጆች በጣም ብዙ ነገር ታደርጋለህ። ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊዮን ቢሊዮን ቢሰጠው እንደ ተዋጋ ሚዛን እንደማይታወቅ። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድነው አለ ሥጋውን ቆርሶ ደሙን አፍሶ ኮንቴክስት አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል። ሀተ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛ የቅን ሰው ቤዛ ነው። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው። ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይህ ቃል ለዚህ ብቻ ነው እያርግ ወይ እየወረደ አይነት ከከፍ ዝቅ የለው አይበልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። የሐዋርያት ሥራ 7፡35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ማንን ላከው? ሙሴን። እግዚአብሔር መላኪው እግዚአብሔር ነው። ታላኪው ሙሴ ነው ወደ ማን ነው የላከው ወደ ወገኖች ወደ እስራኤል ምን አድርጎ ላከው አለ ሹምና ቤዛ ቅዱስ ጢፋኖስ ነው ያነኔ ብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው ሙሴ የክርስቶስን ቤዛነት ይሻማል ማለት ነው በጭራሽ እንዲህ እንዲያል አረዳ አይደለም እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው እንደማችን ጸጋ እባክ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖም ነው የማቀርበው። ዛሬ ቤዛ ልጇ ነው ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ላንተ ቤዛ አድርጌ ሰጥቻለሁ ግብጽን ለእስራኤል መናጠቅ የሰጥቻለሁ አለ፣ ቤዛ አድርጌ ሰጥቻለሁ። ታዲያ ግብጽ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፃን ማለት ነው? ለራሳቸው እንደዛ አለ። ስለዚህ ወንድማችን ጸጋዬ፣ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ፣ ወይ ይሄ ድርጅቱ ስራው፣ ኢንቨስትመንቱ ስላያተኩር እሱ በጣም ትልቅ አገልግሎት ነው። ይህን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም ስለዚህ እዛ ላይ ኔ ፎከስ ብታደርግ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድርጎ ብዙ ሊሰራ ሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ስቱመች የምታደርገው ጥሩ ነው፣ ግን ይሄ በሚዲያ የሚተላለፈው ትምህርት፣ ዝማሬ ያ እዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም፣ መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉን ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋ። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑና ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምንቀራ አይነት እነዛ ያ አይደለም ኦፍሴት አይደራረግም ጥሩ ጥሩ ነው። ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው። ለመምህራችን ቃለ ሕይወት ያሰማልን። እውነት ነው። በፍኖተ ጽድቅ ዙሪያ ያለው ነገር አሳሳቢ እንደሆነ ብዙ ጊዜ ሆኖታል። በጣም ብዙ ጊዜ ሆኖታል። ብዙ ጊዜ ኮሜንት ተደርጓል። ከቤተክርስቲያን ስርዓት ውጭ የወጡ ዘፈን የሚመስሉ መዝሙሮች እየተለቀቁበት ወይም ደግሞ የመናፍቃን ግሳትን ማግሳት የሚፈልጉ ሰዎች በዛ መድረክ ላይ መልእክታቸውንና መንፍቅናቸውን ሲያስተላልፉ እንደኖሩ ዋለ አላደር ብሏል። ይህንም ስጋት መምህራችን ዳቆን ያረጋል አበጋዝ ከዚህ በፊት በዚህ መልኩ አስተያየት ሰጥቷል። ከራሳቸው ሚዲያ ላይ ነው እንዳያችሁት ይህንን ሲናገር የነበረው። ከዚህ በተጨማሪ ደግሞ እንግዲህ በዛሬ ዕለት ዳቆን ሄኖክ ሃይሌ ያስተላለፈውን መልእክት ላሰማችሁ አብራችሁ ይቆዩም። ዲያቆን ሄኖክ ኃይሌ በማህበራዊ ሚዲያ ገጻቸው ላይ እንደዚህ በማለት አስፍረዋል። እሚገርም መልእክት ነው ያለው። በደንብ አዳምጡኝ። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሀሳቢ ሊቀየር ስላልቻለ ቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በየአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለው እንደማ ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ እንደ ዘፈን በሚመስል መዝሙሩ፣ እንደ ምንፍቅናን በሚያነሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰባሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያንን ከነነፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሠረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማኅበር ለማጥራት ይህንን ቅዱስ ሲኖዶስ ይህንን ማኅበር ለማጥራት ጊዜው አሁን ነው። ከእኛ ወገነህ ወይስ የሚል እያሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማል። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው ይህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማሪያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሪጥ የሌለው ያልተስተባበለ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አለውን የሚልን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም።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 ዲያቆን ሄኖክ ኃይሌ ገሊላ እስራኤል ሚያዚያ 15 2017 ዓመተ ምህረት ይህ መልእክት የተለያዩ ሐሳቦችን ይዟል። የሊቀ ጳጳሱን ክህደት እና መንፍቅና የፍኖተ ጽድቅ ተብዬ ሚዲያ ወይም ድርጅትን ጥያቄ ያነሳል። የሲኖዶስን ውሳኔ ይጠብቃል። እኛም ይህ እየተደረገ በቤተ ክህነት ውስጥ በመጣ የጳጳስ የሊቀ ጳጳሱ ክህነት ምንም አይኮንም ተብሎ ይህን ያል ሲፈነጭ ዝም እንደማንል አበክሮ ተናግረዋል ስለዚህ ይህ ጽሁፍ በእውነት በሲኖዶሱ ዘንድ ተቀባይነት ኖሮት ሲኖዶሱ የራሱን ስራ እንዲሰራ ያደርጋል የሊቃውንት ጉባኤም እንዲነቃቃና ወደ ውሳኔ እንዲሄድ ይጋብዛል ብዬ አስባለሁኝ ከዚህ በመቀጠል እንግዲህ እስኪ ደግሞ ይህም ቪዲዮ አይተን እንመለስ ከዚህ በላይ ያለውን ቪዲዮ ብዙዎቻችን በተለያዩ ሶሻል ሚዲያዎች ሲተላለፉ አይተናል፣ ሰምተናል። አምሳ ምናምን ደቂቃ ነው ዩቲዩብ ላይ ገብተን ሰምተነዋል በደንብ ከአንድ ደቂቃ እስከ መጨረሻው ደቂቃ ስናዳምጠው ሙሉ ከቤተ ክርስቲያን አስተምህሮ የራቀ ገርላትን፣ ድርሳናትን አንቀበልም የሚል ታሪክ ናቸው እንጂ አንሰብካቸውም የሚል ፈያታዊ ዜማን ታሪክ የሚባል የለውም የሚል የመቤታችን ቤዛ ኩሉ ዓለም ብለን የምናስተምርበትን መንገድ አንሻፈው፣ ቤተ ክርስቲያን የማታስተምረውን ትምህርት እንዳስተማረች አድርገው በአደባባይ ሌላም ሌላም ሌላም። ስለዚህ እንጠይቃለን ማን ናቸው? ይህ አባት የት ነው የሚውሉት? የዚህን ያህል የተሃድሶ መናፍቃንን ትምህርት በጵጵስና ሹመት ውስጥ ሆነው እስከ ማስተማር የደረሱ ውሏቸው የት ነው? አባትነታቸውን እንደ አባት ክህነታቸውን እንደ ክህነት እናከብራለን። በቤተ ክርስቲያን ጉዳይ ግን በአስተምሮ በዶግማ ጉዳይ ግን ወለም ዘለም አንልም። መታወቅ አለበት ይሄ ዘመኑ ሊበቃ ይገባል። ዝም ብለው ተነስተው ያልሆነ ትምህርት አስተምረው ሲወርዱ ዝም የሚባልበት ዘመን ሊበቃ ይገባል። አቅቶና፣ እውነት ለማውራት ደክሞና፣ የምዕመናኑ ሞት፣ የምዕመናኑ መሰደድ፣ የኦርቶዶክሳውያኑ ማለቅ በፖለቲካ ምክንያት ህዝባችን መሰቃየቱ አይምሯችን አድክሞታል። አትበጥብጡን፣ ይበቃናል ሌለው መከራ። ስለዚህ ከዚህ ቪዲዮ ጋር በተያያዘ ልናይ ማየት አለብን ብዬ የማስባቸውን ጉዳዮች ላስቀምጥ። የመጀመሪያው ይህ ጩኸት የማን ነው የሚለውን በደንብ ማወቅ አለብን ብዬ አስባለሁ። ይህ ትምህርት የማን ነው? ይህ ትምህርት ዛሬ የተነሳ አይደለም። የእመቤታችን መድኃኒት፣ የምንልበትን ቤዛዊት የምንልበት ዛሬ የተነሳ አይደለም። ተሐድሶ መናፍቃን ከተለያዩ አውልድ መጻሕፍት እያወጡ ህዝቡን ለማደናበር የሚሄዱበት መንገድ ነው። እሳቸው በዚህ ውስጥ በዚህ መስመር ውስጥ ገብተው ይህን ትምህርት ለማስተማር የበቁት ለምንድን ነው? በአስቸኳይ መልስ እንፈልጋለን፣ በአስቸኳይ ይህ ጩኸት የተሐድሶ ጩኸት ነው። በደንብ እንድትይዙት። ሁለተኛው ቤተ ክርስቲያን ባልዋለችበት በራሱ ማዋል፣ ቤተ ክርስቲያን ያላለችውን ያላስተማረችው እንዳስተማረች አድርጎ ማቅረብ አንዱ የተሐድሶ መገለጫ ነው። ስለዚህ በደንብ በደን በደንብ መልስ እንፈልጋለን። የኢትዮጵያ ቤተክርስቲያን ጠቅላይ ቤተክህነት መንበረ ፓትርያርክ ሊቃውንት ጉባኤ፣ የካህናት መምሪያ አጠቃላይ በዚህ ጉዳይ ላይ መልስ እንፈልጋለን። የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ቤተክርስቲያን፣ የማህበረ ቅዱሳን ቴሌቪዥን በአስቸኳይ ኢንተርቪው ያደርጋችሁ መልስ እንፈልጋለን። አዎ፣ ይህ ጉዳይ ከሚመለከታቸው ማንኛውም የቤተክርስቲያን አካላት መልስ እንፈልጋለን። ብዙ ሊቃውንተ ቤተክርስቲያን አራት ዓይናዎች የቤተክርስቲያን ሰዎች በዚህ ጉዳይ እየተነጋገሩና መልስ እየሰጡበት ነው። ነገር ግን እንደ ተቋም ቤተክርስቲያኗ መልስ ልትሰጥበትና ውሳኔ ልታስተላልፍበት እንደሚገባ እኛ እንደ አንድ ኦርቶዶክሳዊ ምዕመን፣ እኔም በበኩሌ ሁላችንም ይህን ቪዲዮ የምታዩ እንጠይቃለን ማለት ነው። እስቲ ቀጣዩን ይዩት። እናንተ ለምንድን ነው ሊቀ ጳጳሱ የምትናገረው? ምንስ አቅም ኑሮ ነው እመቤታችን ቤዛ ዓለም አትባልም ብለው የተናገሩትን ጳጳስ ትናንትና በሰራሁት ቪዲዮ ምንም ደግሞ ቃስ ብዬ በትህትና ምክንያቱም በመንፈስ ቅዱስ የተሾሙ አባት ስለሆኑ ብፁዕ አባት ስለሆኑ ፈርቼ ነው የተናገርኩት። እንደውም አንድ ነገር ልንገራችሁ። ለነሱ ለእነዚህ አባት ጠበቃ የቆሙት ሰዎች የፍኖተ ጽድቅ ተከፋዮችና ፕሮቴስታንቲዝም ናቸው። ምክንያቱም የእናንተን አንደበት ተጠቅሞ ስለሆነ የተናገሩት ኢንፋክት እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። ክስ መመስረት ብቻ ኑሮ በዓለማዊ በዓለማዊ ህግ ሁሉ መቀጣት የነበረባቸው ናቸው። ምክንያቱም አንድን ኦርቶዶክሳዊ ጅል ነህ እስከ ዛሬ ድረስ ሞኝ ነህ እመቤታችን ቤዛዊተ ዓለም ብለህ ስትጣራ መስቀል ላይ ከተሰከለው ከክርስቶስ ጋር እኩል አድርገህ እያሰብክ ነው። ለዛ ማረጋገጫው አትደንግጡ ብለው አሰመሩበት። ኢንፋክት ተከሰው በዓለም ህግ መቅረብ የነበረባቸው ነበሩ። በእኔና በአንተ ህሊና ላይ ይህን ነገር ስለተናገሩ ማለት ነው። እኔ እናንተ ጅል ሆነን ወላዲት አምላክን ቤዛዊተ ዓለም ብለን ስንጠራ የተሰቀለውን ክርስቶስን ደሙን ከመቤታችን ቤዛዊተ ዓለምነት ጋር አገናኝተን እያሰብን ያለን ጅሎች አድርገው ስላሰቡ መከሰስ ያለባቸው ነበሩ። ግን አሁን በፈተና የምናልፍበት ጊዜ ሆነ። አሁን የተፈተንበት ሆነ። በዛ በሞታችንና በደማችን ውስጥ የመጡ ጳጳስ ናቸው። ኢንፋክት ዛሬ እስኪና እናስደበኝ እስኪሁ ፋክቱ ይሄ ነው። ታዲያ የትኛው መምህር የትኛው ጳጳስ ነው ለአንድ ኦርቶዶክሳዊ አማኝ ለዚች ቅድስት ቤተ ክርስቲያን ቤዛ የዓለም አትባልም ብሎ ሊሰብክ የሚችለው? በምን በምን አቅሙ በምን ሞራሉ አንድን ኦርቶዶክሳዊ ሰው እንዴት ብሎ እንዴት ብሎ ይናገረዋል? ፋክቱ ይህ ነው። ግን እናንተ ፕሮቴስታንቶችና የፍኖተ ጽድቅ አጃቢዎች በእናንተ እንድበት ስለተናገሩላችሁ ጠበቃ አቆማችሁላቸው። የጊዜ ጉዳይ ነው። ቅዱስ ቤተክርስቲያናችን ፈተና ላይ ነው ያለችው። እናንተ ኦርቶዶክሳን ደግሞ በጣም የጠበቃችሁት ሰው፣ በብቃት ደረጃ ይኖራል ብላችሁ የምታስቡት ሰው ተቀይሮ ሊመጣ ይችላል። ገና ነው፣ ገና በጣም ብዙ ነገር እናያለን። ኦኬ እናንተ ደግሞ እየመጣችሁ ምናምን አትሰድበቸው ምናም፣ እኔ አልተሳደብኩም የዲያብሎስ ልጅ አድ ነው ማለት አልተሳደብኩም። እውነት ለመናገር ግን ከእሳቸው ብላ የተሳደበ የለም። በነገራችን ላይ በጣም ነው የተሰደቡ። በነገራችን ላይ ኢንፋክት ማለት ነው። እና ጤና ይስጥ ያታስለፍልፉኝ ወንድማችን በትክክል ነው የተናገረው። ቤተ ክርስቲያንን ምእመናኖቿን መስደብ ነው። ምክንያቱም እመቤታችንን ቤዛዊት ዓለም ብላ ቤተ ክርስቲያን ስታስተምር ተሰቅላ ደሟና ፍሳ ስጋዋን ቆርሳ አድናኛለች ብላ እንዳልሆነ ሲታወቅ ነገር ግን ቤዛ ቤተ ዓለም እያላችሁ በዚህ መልኩ ትናገራላችሁ ብሎ አትደንግጡ እየተባለ በዚህ መልኩ መሰበኩ፣ ጅል ናችሁ እናንተ፣ የማዳንን ስራ ቀላቅላችኋል፣ የድንግል ማርያምን የድነት ሱታፌ ከክርስቶስ የማዳን ስራ ጋር ቀላቅላችኋል አይነት የጅል መስድብም ይመስላል። ያም ሆነ ይህ ቤተ ክርስቲያን ታላቅ ፈተና ላይ ናት። ከዚህ ጀርባ የታቀደው ምን እንደሆነ አናቅም። ስለዚህ ሁላችንም ነቅተን ቤተክርስቲያናችን የምታስተምረውን ትምህርት ከቀኑ መምህራኖቻችን ከቤተክርስቲያን ሊቃውንት እየተማር ለምን ፍቅና ለክህደታቸው መልስ እያዘጋጀን ወንድም እህቶቻችን እንዳይደናገሩና እንዳይጭበረበሩ እያስተማር እርስ በርስ እየተማማርን ቤተክርስቲያናችን እንጠብቃለን ወይም ደግሞ ከቤተክርስቲያናችን አንወጣም ማለት ነው። ነገር ግን እነኚህ ሊቀ ጳጳስ ማንም ፐርሰናል አታች ያደረገ የተሳደበ የለም። ነገር ግን ስታታቸውን አስተምረዋል፣ ክህደታቸውን አስተላልፈዋል። ሙሉ ያሁሉ ደቂቃ ቪዲዮ ማለት ነው። ሙሉ ችግር ያለበት ትምህርት አስተምረዋል። ያንን ሀሳባቸውን ተቃውመናል። ሆን ተብሎ የተደረገ ስለሆነ ማለት ያንን ሀሳባቸውን ተቃውመናል። ብዙ መምህራን እየተቃወሙ መልስ እየሰጡበት ነው። እኛም እንደ ቤተ ክርስቲያን ልጅነታችን የቤተ ክርስቲያን ትምህርት የሆነውን የተለያዩ ቪዲዮዎች እያመጣን ሀሳብ አስተያየታችንን እየሰጠን እንቀጥላለን ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ለሌሎች ሰዎች ቢሰሙት ይጠቀማሉ ይጠቅማቸዋል ላቸው ከሀሳባቸው ሼር አድርጉት ሀሳብና የእናንተን አስተያየት ኮሜንት ላይ ያስቀምጡ እስከዚህ ሰዓት ስለሰማችሁኝ ጊዜያችሁን ስለሰጣችሁኝ አመሰግናለሁ ቸር ቆዩ ቸር ያቆየን